ተከታዮች ዛሬ ቢስሚላሂ ራህማን ራሂም ወሶሊያ ሶሊላ በዚች ቪዲዮ የምናየው ነገር ምንድን ነው? እንዴት ፒዲኤፍ ፋይል ላይ እንዴት አድርገን መጠቀም እንችላለን? እንደዚህ በጣም ቀላል ነው። እነዚህ ቱሎች አሉ። እነዚህን ቱሎች እንዴት አድርገን መጠቀም እንችላለን የሚለውን ለማየት እሞክራለሁ። እንግዲህ ፒዲኤፍ ፋይላችንን እንደዚህ እንከፍተዋለን። እንደዚህ ስንከፍተው በስተ ቀኝ በዚህ ጋራ ማለት ነው። ኦኬ እዚህ ጋራ እነዚህ ዋና ዋና ናቪጌተሮች ናቸው። ለምሳሌ እዚህ ጋር የሚያሳየን ምንድን ነው የፔጁ ስንት ፔጅ እንዳለ ያሳየኛል፣ የፔጁን ብዛት አጠቃላይ። እዚህ ጋር ደግሞ አሁን ያለሁበትን ፔጅ ያሳየኛል። ለምሳሌ እኔ አሁን ያለሁት ስንተኛ ገጽ ላይ ነው? አምስተኛ ገጽ ላይ ነው። ኦኬ እነዚህ ሁለቱ ደግሞ ወደታች፣ ወደ ላይ ቀጥታ አንዳንድ ገጽ ማለት ነው አንዳንድ ገጽ ወር ታች ወደ ላይ ለማት እንድል ያስችሉኛል፣ ተያይዘል እነዚህ ኦኬ። አሁን ያለሁት 18ኛ ገጽ ያለው ለምሳሌ ገጽ 50 ፔጅ 50 ልሄድ የሚፈልግ ይሄ እንደዚህ ማድረግ አይጠበቅብኝ፣ እዚያ ቁጥሩ ጋር መጥቼ 50 ጽፍለት፣ እዚህ ጋር መጣና 50 ጽፍለት፣ ገጽ 50 ጋር ይወስደኛል ማለት ነው። አሁን ይሄ ፔጅ 50 ነው። 150 ከፈለኩኝ እንደዚህ እዚህ ጋር መጥቼ የምፈልገውን ገጽ 150 ኢንተር ስለው እንደዚህ። ሌላ ደግሞ ምንድነው ዙም ኢን ዙም አውት የሚባሉ ነገራቶች አሉ እዚሁ ጋራ እዚህ ይውልኝ። ለምሳሌ ይሄን ጽሁፍ አየን እዚህ ጋራ እንዲያንስ፣ ይሄኛ ደግሞ ፕላስ ሳይን ያለባትና ማይነስ ሳይን ዙም አውት እዛ ደግሞ ዙም ኢን፣ ይህ ጽሁፉ እየተለቀ ይመጣል ማለት ነው። ታውቁ እነዚህ እንደፈለግን ማለት ማድረግ ማለት ነው እንችላለን። ዙም ኢን ዙም አውት እንደምንፈልገው እንደዚህ ማሳነስ መጠደቅ እንችላለን ማለት ነው። ኦኬ፣ እዚህ ጋር ደግሞ ዙም አውት እዚህ ጋር ማለት ነው። ይሄ ግልጽ ይሆናል። ሌላው እዚሁ ጋራ እነዚህ ትሎች አሉ። ለምሳሌ ማስተምር እያስተማርኩኝ ከሆነ ይሄንን ማመልከት ከፈለኩኝ እነዚህ ቱሎች አሉኝ። በስተ በስተ እንግዲህ በስተቀኝ በስተ ጋር ሆኖ ይችላሉ። አሁን ያው ለኔ ጋር ነው እዚህ ጋር ነው ብቻ ጋር መጣና፣ በነገራችን ላይ እነዚህ ላይ ያሉ ፉል ቨርዥን ያለው ከሆነ ኤዲት ማድረግ ያስችላል። ፉል ቨርዥን የሌለው ከሆነ ግን የተወሰኑ ቱሎች ብቻ ነው ያሉት። ለማንኛውም ለምሳሌ አሮ ድሮ ማድረግ ከፈለኩኝ እንደዚህ ብዬ ስማሰምበት ይችላል። እንደዚህ ወይ ደግሞ እንደዚህ ቦክሶችን በአራት ማዘነሳል እንደዚህ ይችላል። ወይ ደግሞ ሌላ የምፈልገውን ሰርክል ከፈለኩኝ ሰርክል አመጣና መፈልጋት ጋራ እንደዚህ አድርጌ ፖይንት ማድረግ ይችላል። በዚህ ጊዜ እኔ እያስተማርኩኝ ከሆነ በቀላሉ ተማሪ እነዚህ ነገራቶች ማየት ይችላል ማለት ነው። ግጽም ከፍ የማውዛ ማውዛ አይከመች ኖርማል ማውዛ በደንብ ስለማይታይ ማለት ነው። ተሩቃ አትታይም እንደዚህ ወደ ግን በግልጽ ይታያል ማለት ነው ስለዚህ ይሄንን እንደዚህ አድርገን በግልጽ ማስቀመጥ እንችላለን ሌላው ዝች ጋር ለምሳሌ አንድ ፔጅ ይሄን አንድ ገጽ እንደዚህ በጎን ማየት ከፈለኩኝ ሮቴት እንደዚህ ማድረግ ይችላሉ አንዳንድ ጊዜ ኢሜጆች ወይ ደግሞ ጽሁፎች ቴብል ነገር ሊኖር ይችላል በመሃል ላይ ስለዚህ እንደዚህ ካጋጥመን እንደዚህ በመገልበጥ እንትላለው መልሶ ለሞተ ለመመለስ ራሱ አንሳነካት መልሶ መልሶ ይመልስልኛል ማለት ነው። ሮቴት ኦኬ። በነዚህ ትገብሻለ። ሌላ ደግሞ እዚች ጋር አጀስት ማድረግ እንችላለን። ብዙ ኦፕሽኖች አሉት። ሙሉ እስክሪን ሞድ ማየት ከፈለግን፣ ኖርማል ሳይዙ ማየት ከፈለግኩኝ ለምሳሌ አተልቀ ነው እንደዚህ። በኋላ ላይ በቃ ኖርማል ሳይዙን ማየት ከፈለግኩኝ አክቹዋል ሳይዝ ስለው በቀጥታ ወደ ሳያለ ዙም አውት ወደ ኖርማሉ ይመለስልኛል ማለት ነው። ሌላው እዚህ ጋር ፒዲኤፍ እዚህ ላይ መጻፍ እዚህ ላይ መጻፍ፣ ያው ኤዲት ለማድረግ እንትን እንደዚህ ካላችሁ እንትን ቨርዥን ካላችሁ ኤዲተር ቨርዥን ካላችሁ እንደዚህ ኤዲት ማድረግ ይቻላል። ካልሆነ ደግሞ አንዳንድ ጊዜ ምን አለ ማይክሮሶፍት ኤጅ አለ። እዛ ደግሞ ንላ በሌላ ቪዲዮ እናየዋለን። ለማንኛውም እነዚህን እያቸው ብዙ ፊቸሮች አሉ። ቀስ ብላቸው እነዚህ ጎረጉራቸው ብዙ ነገር ታገኛላችሁ። ሰላም አለይኩም።